ሰዎች የተሰማሽን ስሜት ደግሞ ልትናገሪ ደስ ይለናል። መጀመሪያ ሁላችሁንም አመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ፣ ስለረዳኝ፣ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው እና ቤላ ግን ድፍረታችሁን በጣም ነው ያደነኩላችሁ። ትናንት ምን ስትሏት ነበረ? አብሬሽና ሩትን ኮ ለማጣላት እየሞከራችሁ ነበረ። ልጇ ያንተ አይደለም ምናምን እያላችሁ ነበረ። ዛሬ ምን ምን ተገኝቶ ነው እዛ ጋ ተገኝታችሁ ፕሮግራሙ አዘጋጅታችሁ ምናምን አቀባበል ያደረጋችሁላት? እናንተ እኳ ትታመኑ ለዛ ደግሞ አብርሽ የለም። ቢያንስ እንኳን አብርሽን ይዛችሁ መሄድ ነበረባችሁ። አብርሽ መገኘት ነበረበት። ጓደኛ አደላችሁ እንዴ? ጓደኝነት ለመቼ ነው? ለማጣላት ብቻ ነው? እንደሱ ነው የምታሳምኑት። ለእንደዚ አይነት ነገር አሳምናችሁ ከጎኗ እንዲቆም ማድረግ አትችሉም። ከዚህ በኋላ ምንም ሶፊ ህይወት ውስጥ ቶፊቅ ምንም። ስለዚህ ቶፊቅን አሳስረናል እሱ ምስሩን ሲበላኛ ወይናችን እንጠጣለን። እየዛጠ ነው። ምን ምን ልታደርግ እየሞከርክ ነው? ምን ታደርጋለህ አሁን? ሲጀመር ውጣ፣ ሲጀመር አትምጡ። ሶፊ ጋር ቤት በር ከፍታችሁ አትገቡም፣ አንተም ቶፊቅም ባለጌዎች። እንድታስፈቱልኝ ነው የምፈልገው። አሁን ከእናንተ እጅ ላይ ነው ያለው። ደግሞ ነገሩን እያባበሰ ያለ ማለት ደፋር እና ጭስ መውጫ ጣዕም ነው የሚባለው። ፉፉ በቃ ሶፊን ወሰድካት፣ ያንታ አደረግካት፣ እሷም ደስ ያላት ትመስላለች። ይሄንን የተዋደዳችሁ ትመስላላችሁ። እንግዲህ ቶፊቅ ገብቶ ገብቶ ፉፉ እጅ ላይ እንድትወርቅ አድርጓታል። ምንም ማድረግ አይቻልም። አሰላሙ አለይኩም ወራህመቱላ ወበረካቱ። እንዴት ናችሁ ልኝ ውድ ቤተሰቦች ናለውላችሁ ዛሬ እንግዲህ ሶፊና ፉፉ ቶፊቅን አሳስረውታል። እንግዲህ ባለው ባለፈው ወይ ከኔ ወይ ከሱ መምረጥ አለብሽ፣ እኔ ከመረጥሽ ደግሞ የግድ ፈርመሽ ቶፊቅ መታሰር አለበት ሲል ነበርና እንግዲህ አድርገውታል። እና ደስታቸውንም ሲያጣጥሙ ነበር፣ ሮማንቲክ እየሰሩ ነበር። እና እውነት ለምን ነገር እኔ ቶፊቅ በመታሰሩ አሳዝኖኛል። መቀጣት አለበት፣ መማር አለበት፣ ግን ባይታሰር ደስ ይለኛል። ወንድሙም እንግዲህ ግራችሁ ስር ወድቆ እንድታስፈቱልኝ እፈልጋለሁ ምክንያቱም ያለበት ሁኔታ ጥሩ ሁኔታ ላይ አይደለም፣ እያለ እየለመናችሁ ነበረ ቶፊቅ። በነገራችን ለአንዳንድ ጊዜ ራሱን ይስታል፣ ይህን ማወቅ አለባቸውና የሆነ ነገር ቢፈጠር ጦሶ መልሶ ለእናንተ ነው። ግን ፉፉን በጣም ነው ያደነኩት። በቃ ወንድ ልጅ ሲወድ እንደዚህ ነው ጋይስ፣ ከወደደ ወደደ ነው ማለት። ሶፊን ስለሚወዳት ነው። ሶፊ ደግሞ ተውፊቅን ስትርቀው ይቀርባታል፣ ስትቀርበው ደግሞ ማነው ይርቃታል። እንዴ እንደዛ ሆኖ ህይወት የለም፣ እንደዛ ሆኖ ውዴታ የለም፣ እንደዛ ሆኖ ፍቅር የለም። ምን ይደረግ? በራሱ ጊዜ ነው ሶፊን ያጣትና ተውፊቅ ማነው። ፉፉ ደግሞ ቆፍጣና ልጅ ነው። እንደገና ደግሞ እንድታዝንም እንድታለቅስም እንድትረበሽም አይፈልግም። ስለዚህ ምንም አልፈርድበትም። በቃ ወንድ ልጅ ከወደደ እንደዛ ነው ማደግ ያለበት። በቃ ፉፉ ደግሞ ለሴት ልጅ ክብር ያለው ነው። በእርግጥ ቶፊቅም ለሴት ልጅ ክብር አለው። ማለት ክፋት ኖሮበት ምናምን አይደለም። ያው አንዳንድ ጊዜ በእጅ የያዙት ወርቅ እንደ መዳፍ ይቆጠራል አይደለም የሚባለው እንደዛ ሆኖበት ነው ቶፊቅ እንጂ ክፋት ኖሮበት አይደለም። አለ አይደለ በቃ የትም አትሄድም ተወደኛለች፣ ታፈቅረኛለች ወይንም ደግሞ በቃ ከኔ ውጭ የትም አትሄድም ብሎ አስቦ ነው። የዋህነቱ ነው፣ ሞኝነቱ ነው ገባቸውእና ነገሮችን ተዘናግቶ በማየቱ እንጂ እንደዚህ ክፋ ስላለበት አደለም። ተውፊቅ ቀር የዋህ ነጹ ልብ ያለው ልጅ ነው። ግን ቢሆንም ደግሞ ሴት ልጅ ሴት ናት ገብቷቸዋል። የምትወደው ሰው ሲርቃ ሲሸሻት የሆነ ጊዜ ቆርጥላታል። ከቆርጥላት ደግሞ ያች ሴት አትመለስም። ያንን ነገር ማወቅ ነበረበት። አንዳንድ ጊዜ አለማወቅ እንደዚህ ዋጋ ያስከፍላል። ወይንም ደግሞ የተዘናጋናቸው ነገሮች ዋጋ ያስከፍሉናል። እና ቶፊቅም ደግሞ ያ ነገር ነው ዋጋ እያስከፈለ ያለው እና የኔ ወንድም የኔ ምስኪን እንደው ነገ ጠዋት ማለት ነው አብዱ፣ እንዳታሳዩኝ። አስፈቱልኝ፣ አስፈቱልኝ፣ ቶፊቅ አስፈቱት። እናንተንም ከሚረብሻችሁ በእናንተ ምክንያት እንደዚህ ሆነ ከሚባል ማለት ነው ተፈቱ። ቦክስ በቦክስም ከመጣ በቦክስ ማለት ትችላለህ። እሺ ፉፉ ማለት ነው እንደገና ደግሞ በቃ ያለውን ነገር አንተ ለራሱ በነገራችን ላይ እኔ ፉፉን ለራሱ ማለት ነው መገምገም እፈልጋለሁ። ለመመሰላችሁ ተውፊቅ ምንም ነገር ቢያደርግ፣ አንተም በዛው ልክ ለሶፊ ልትከላከልላት ይገባል። ገብቶሃል? አሁን እስር ቤት ሆኖ ምናምን አንተ ነገ ጠዋት የሆነ ነገር ቢደርስባት የሆነ ነገር ቢፈጠር፣ አለመክዳትህ አለመሄድህ በምን እንለየዋለን? አሁን ላይ ያሉትን ፈተናዎች ያሉትን ችግሮች መጋፈጥ አለብህ። አዎ መገምገም አለብህ። እሺ፣ ፉፉ እና ሶፊ ይህንን ነገር ነው ማድረግ አለብሽ። በቃ አብረሽ ፉፉንም መገምገም አለብሽ። ይሄዳል አይሄድም፣ ጠንካራ ነው አይደለም፣ ምን ያክል ድረስ ይታገሳል፣ ምን ምን ምን አይነት ምን አይነት ነገሮችን ያደርጋል የሚለውን ነገር ለማየት ፈተናው ማነው? ተውፊቅ ነው። ስለዚህ ተውፊቅ መፈታት አለበት። የሚያደርገውን ነገር ፉፉ መከላከል አለበት። ያው እርግጠኛ ነኝ መቼም እንትን ሌላ ትልቅ ደረጃ ምናምን አደርሱም። ቢጨቃጨቅ ነው ወይ የሆነ የሆነ ነገር ቢፈጥር ነው እና አንተ ደግሞ ለእሱ አታንስም። እስር ቤት ሆኖ ራሱን ከሚሴት ማለት ነው እስር ቤት ሆኖ የሆነ ችግር ከሚፈጠር ምክንያቱም እናንተ ራሱ በኋላ ልታዝኖ ትችላላችሁ ሰው። ስለዚህ ብታስፈቱት ይሻላል። እኔ ለራሳቸው አስቤ ነው ባይዘ፣ ወይ ለራሳቸው አስቤ ነው ሶፊና ቶፊቅ አሁን ደስ ብሏቸዋል ምናምን እሱ ስለታሰረ ምናምን፣ ግን ወንድሙ እንዳለ የሆነ ነገር ቢፈጠር ከእናንተ ራስ ማንም አይወርድም ወንድም አይወርድም። እናንተ ራሱ በራሳችሁ ለራሱ ሕሊናችሁ ይረበሻል። ለነገር ነገር ከመሆኑ በፊት ደግሞ እየረበሻቸውን ቢሆን በነገራችን ላይ እንደዚህ ተቀናቃኝ እኮ ያለበት ፍቅር በነገራችን ላይ ማለት ነው ለራሱ እንትን ይላል አደለ፣ ጠንካራ ያደርጋል። እና ያን ጥንካራችሁን ደግሞ ማየት እንፈልጋለን። ምን ያክል ሶፊስ ፉፉን ተወዳዋለች ምን ያክል ማነው ፉፉስ ሶፊን ይወዳታል የሚለውን ነገር ማየት አለብን። እንዴ እና እኛ ያላየ ነው? እኛ ያልገመገም ነው? ጥሩ ስላልሆነ ማለት ነው። እሺ እና አስፈቱት ማለት ነው። እንግዲህ ወንድሙም ለምኗቸዋል፣ ላሳዝኖኛል። አኗር አኗር፣ ለራሱ እንደዛ እግራቸው ስር ወድቆ ነው የለመናቸው። ያው ጥፋቱ ነው ያሳሰረው ያደረገው ነገር ልክ አደለም። እንደ ሴት ልጅ ሶፊ ላይ ያደረገው ነገር አናዶኛል፣ አብሽቆኛል። እንደዛ ማድረግ አልነበረበትም፣ ግን ደግሞ በቃ አንዳንድ ጊዜ የሰው ልጅ ነው። ከሰው ልጅ ስህተት ከብረት ዝገት አይጠፋም አይደለም የሚባለው። ተሳስቷል፣ አጥፍቷል። ለመጀመሪያ ጊዜ ነው እንደዚያ አይነት ከበድ ያለ ውሳኔ ወሰነው እና እንደዚህ አይነት ነገር የተፈጠረው ለመጀመሪያ ጊዜው እንጂ እንደዚህ አይነት ነገር ከአሁን በፊት አድርጉ አይተንም ሰምተንም አናውቅም። ተውፊቅ ሶ ይቅርታ ብታደርጉለት ቢወጣ ሲጀመር አይረብሻቸውም ብዬ ተስፋ አደርጋለሁ። በቃ ሶፊ አንተም መርጣለች። ሮማንቲክ እየሰራች ነው፣ ፍቅር እየተጫወታች ነው፣ ደስተኛ እንደሆነች አሳይታለች። ምናምን ምናምን ነገር ያ ነገር ለራሱ ትምህርት ነው። አይረብሻችሁም ብዬ ነው የማስበው። ስለዚህ በቃ አስፈታችሁ ሰላም ብትፈጥሩ ይሻላል። ባይነኝ ማለት ነው እሺ ፉፉ። አዎ እንደዛ ነው መሆን ያለ ሩታ እንግዲህ ቡታጅራ ገብታለች። ያው እንግዲህ ቡታጅራ በቤተሰቦቿ ነው ማለት ነው የምትታረሰው። እኔ ግንግራ የገባኝ ማለት ነው። አብሪ ዛሬም የለም በቃ ከጎኗ የለም፣ አብሯት የለም ይሄ ሰውዬ ማለት ነው ምንድነው አላማው ትናንትና እና ቤል ደግሞ እንደገና እንዲጠራጠር አደረጉት እንዴ እኔ ደግሞ ከምንም በላይ የገረሙኝ ትናንት ሩታ የወለደችው ልጅ አንተ አደለም መረጃ ይዘመተናል ምናምን ብለው ዛሬ ደግሞ አቀባበል አድርገውለታል አድርገውላታል ለሩታ ማለት ነው ምንድናው አላማችሁ እናንተ ሰዎች እና ቤላ አቤት ድፍረታችሁ አይናችሁን በጨው አጥባችሁ ምናምን አቀባበል አደረጋችሁላት ለማንኛውም ኢትስ ኦኬ እኔ ግን ሩታና አብርሽን ለማጣላት ብዙ ማሳመኛ መንገዶችን ትፈልጋላችሁ፣ መረጃ ሁሉ ታመጣላችሁ። አብረው እንዲቆሙ አብረው እንዲሆኑ ግን ምንም አይነት ነገር አታደርጉም። አሁን እዛ ጋር አብርሽ መገኘት ነበረበት፣ ግን አብርሽ ሩታ ጋር መቼ ቢሆን አብሯት ከጎና ቆሞ አያውቅም። በዚህ ሰዓት አሁን አብሯት መሄድ አልነበረበትም? ቢያንስ እቤት ድረስ ማሸኘት ነበረበት እኳ አደለም። ለማንኛውም ይሁን ይሁን። እንግዲህ ካሁን በኋላ ቡታ ጅራ ነው ማለት ነው የምትታረሰው። እንግዲህ ይሄ ፊቷ ቀልቶ ሰውነቷ ወፍሮ ትወጣለች ብዬ ተስፋ አደርጋለሁ። እንግዲህ ደግሞ ውጭ ለውጭ አትጂ፣ ፀሐይ ለፀሐይ አትጂ። አው ሶስት ወር ማነው አርባ ቀን እስከሚሞላሽ። አርባ ቀን ነው ሶስት ወር? አይ አርባ ቀን መሰለኝ። ምክንያቱም ምች እንዳጠናግርሽ። አው የወልድ ደም የሚባል አለ እኮ እንደዚህ ፀሐይ ለፀሐይ አይክድም። ግን እኔ ማለት ነው ልጁ እዚህ እንደ አብሪስት ሲቀባበሉት ያላለቀሰውን ትንሽ ነበረ፣ ደግሞ ማለት አይታችሁት ከሆነ ትንሽ ነበረ። እዛ ጋር ሲሄድ ግን በአንድ ቀን አደገ፣ በአንድ ቀን አደገ። ውይ ውይ ውይ፣ ይሄማ በቃ የዛሬ ወር በእግሩ እየሄደ ነው የሚመጣው ማለት ነው። እና ለማንኛውም የሚያስሸሽ የምር በጣም ቀላጅ ናቸው። እኔ እንደ ቡታጅራ ሰዎች ከትልቅ እስከ ትንሽ፣ ከወላጅ ከእናት ካባጭ ጨምሮ ማለት ነው የምር ውሸትን እውነት አድርጎ ለማጽደቅ የሚሰሩ ወይንም ደግሞ ለፈጠራቸው ምንም አይነት ክብር ሳይኖራቸው ለባህላቸው ምንም አይነት ክብር ሳይኖራቸው የሚሰሩ ሰዎች እንደነዚህ አይነት ቤተሰቦችን ስመለከት፣ ኧረ ቢስሚላ እንዴ! እናንተ ትላልቅ ሰው ሁሉ ቆመው ነገሩን እውነት ለማድረግ በዚህ ልክ ውሸትን አረሞት አለባችሁ። እንደው ትላልቆች እንኳን ቢያንስ አስቦ እንዴ ውሸት አይደለ እንደ የእህቷን ልጅ ያሳቅፋችሁ ልታመጡ ነው። ነገ የእህቷን ልጅ ነው የታቀፈችው እኮ እናቷ የሩታናት ማለት ነው። ይህ ሚላትልጅ ነው የታቀፋችው። ኧረ ለማያቃችሁ እዛ ጋር ለማያቃችሁ ፋራ አይደለንም፣ ግን ድብን ያሉ ፋራ ፋራ ብዙ ሰዎችና አምላኪዎች ስላሏቸው በጣም ነው የምቀልዱት፣ በጣም ነው የምትጫወቱት። ለማንኛውም እኔ ማለት ነው አንቺን የመሰለ ሰው አሁን እኔን ቢሸውደኝ ራሴን እንደት እንደምጠላው፣ ሩታ የምር ራሴን እንደት እንደምጠላው። ለማንኛውም ታጠቢ፣ ታጠቢ፣ ፊትሽን ታጠቢ። ኧረ ፊትሽን ታጠቢ፣ በጣም ነው የሚያስጠላው። ውይ በሜካፕ ሆኑ በፊልተር ሆኖ እንደዚህ ከሆነ ከዚህ ነገር ነጻ ቢሆን ምን ምን አይነት ፊት ነው ያለሽ? የምትታጠቢ ሁሉ አይመስለኝም። አንገትሽ እዚህ ለራሱ ጠቁሯል። ታጠቢ፣ እረ ታጠቢ። በጣም ነው የሚያስጠላው።